ወጣቱን ታደግ እግዚአብሔር አምላክ። ወጣቱን ታደግ እግዚአብሔር አምላክ። ወጣቱን ታደግ እግዚአብሔር አምላክ። ወጣቱን ተጠናውቷልና ዲያብሎስ ፌስቡክ። ወጣቱን ታደግ እግዚአብሔር አምላክ። ወጣቱን ተጠናውቷልና ዲያብሎስ ቲክቶክ። ወጣቱን ተጠናውቷልና ዲያብሎስ ቲክቶክ። ወጣቱን ታደግ እግዚአብሔር አምላክ። የተወደዳችሁ የተከበራችሁ እግዚአብሔር ቤተሰቦች ይህን የሚመለከት ይሄ የሚመለከተው በየቲክቶኩ በየፌስቡኩ ልጆች ባልተፈለገ ሰዓት እና ባልተፈለገ ጊዜ ጊዜያቸውን እያጠፉ ይገኛሉ። በዚህ ሰዓት መማር አለባቸው። በወጣትነት ጊዜያቸው እድሜያቸው ቅዱሳት መጻሕፍትን መመርመር፣ ፊደላትን ማወቅ ስለ ስለ ትውፊታቸው ስለ ሀገራቸው ማወቅ በሚገባቸው በሚገባቸው ጊዜ ይልቁንም ሃይማኖታዊ ትምህርትን መማር ባለባቸው፣ እናትና አባቶቻቸውን ማገዝ ባለባቸው በዚህ ወቅት ባልባሌ ቦታ ባልባሌ ጊዜ ጊዜያቸውን ለሚያጠፉ የወጣትነት የትምህርታቸውን ዘመናቸውን ለሚያጠፉ ልጆች የሚመለከት የተዘረፈ ቅኔ ነው። ወጣቶች ወደ ልባቸው ወደ ትምህርታቸው ወደ ቤተክርስቲያናቸው እንዲመለሱ ለማመልከት ለዚህም ዋሸራ የግዕዝ ቋንቋ ማሰልጠኛ ልጆቹን እያሰለጠነ የግዕዝ ቋንቋ እያሰለጠነ ይገኛል። ሁላችሁም ልጆች የሆናችሁ በዚህ እድሜያችሁ በመማር ጊዜያችሁ መታችሁ ወደ ዋሸራ የግዕዝ ቋንቋ ማሰልጠኛ እንድትማሩ እያለ በዚሁ አጋጣሚ ጥሪ ሆንም ያስተላልፋል። ስለዚህ ቅኔ ለወጣቶች ለልጆች ባልባሌ ቦታ መሆን እንደሌለባቸው በተለይ በቲክቶክ እና በፌስቡክ ጊዜያቸውን ማጥፋት እንደሌለባቸው ጊዜው የትምህርት መሆኑን

መናፍቅ ወንበዴ፣ ይህም ሁላችሁም ወጣቶች ቤተክርስቲያንን መጠበቅ አለባችሁ። አሁን ደስ በሚል ሁኔታ በመጽሐፍ ቅዱስ ዙሪያ በቲክቶክ በፌስቡክ ሃይማኖታቸውን እየጠበቁ እያስጠበቁ ያሉ ወጣቶች ተነስተዋል። ለቤተክርስቲያን መልስ፣ ለቤተክርስቲያን ጥላ ከለላ የሆኑ መከታ የሆኑ ጋሻ የሆኑ ወጣቶች እየተነሱ ነው ያሉት። ለነዚህ የተዘረፈ ቅኔ ነው። እነዚህን በማስመልከት አሁኑ እነዚህ ወጣቶች ለሁላችንም ማንቂያ ደወል ናቸው። ለወጣቱ ማንቂያ ደወል ናቸው። ስለዚህ አሁንም እንደነዚህ አይነት ወጣቶቹን አብነት በማድረግ ሃይማኖታችንን መጠበቅ እንዳለብን ለማመልከት የተዘረፈች ቅኔ ናት። እግዚአብሔር ከሁላችን ጋር ይሁን።